ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ምንድን ነው ዛሬ እ የመጣሁት ያው እንግዲህ እኔ በቤቴ የምሰራውን የምስር አልጫ አሰራር ነው ማለት ነው። እንደምታዩት ያው ነጭ ሽንኩርትና ቀይ ሽንኩርት እየላጥኩ ነው። እንግዲህ ሁሉም በፍላጎቱ ነው የሚሰራ። ሁሉም የተለያየ መንገድ ነው የሚሰራው። እኔ ደግሞ ዛሬ ምስር አልጫ እኔ እንዴት እንደምሰራ በቤቴ ማለት ነው፣ አብረን እንስራ። ዛሄው እዚህ ጋ እንግዲህ ሽንኩርቴን እየከተፍኩ ነው እንደምታዩት። ነጭ ሽንኩርቴንም ልጬ አዘጋጅቻለሁ። ምስሩን ዘብዝፌ አስቀምጫለሁ ማለት ነው። አጥቤ ዘብዝፌን ያስቀመጥኩት። እንግዲህ ሁሉም እንደ ፍላጎት ሆኖ የሚሰራው በቀይ የሚሰሩ አሉ። እኔ ደግሞ ባልጫ ነው የፈለግኩት። ባልጫ ደግሞ እኔ ሁል ጊዜ በቤት የምሰራው ወደ እናንተ ይዤ የመጣሁት እናንተም ከወደዳችሁ እንግዲህ ሞክሩ ትላችኋለሁ። ሽንኩርቴን ከታትፌ ከጨረስኩ በኋላ እዚጋ ደግሞ ነጭ ሽንኩርቴን በዚህ መልኩ ድቅቅ አድርጌ ቀጠቅጠዋለሁ ማለት ነው ትንሽዬ ጨው አርጌበት በዚህ ጋር ደግሞ ስቶፌን አያይዣለሁ። እንደምታውቀው ሽንኩርቴን ጥጃለሁ። አሁን የምፈልገውን ያህል ዘይቴን ጨምራለሁ። በዚህ መልኩ ዘይቱን እና ሽንኩርቱን ጠብሰዋለሁ ማለት ነው እስኪበስል ድረስ። አሁን ደግሞ የሆነ ቅድም የጨፈጨፍኩት ነጭ ሽንኩርቴ ጨምሬበታለሁ። ቀይ ሽንኩርቱና ነጭ ሽንኩርቱን አንድ ላይ ጥብስ አድርገዋለሁ ማለት ነው። ቆንጆ ጣዕም ይኖረዋል። በጣም ምርጥ ነው ብታዩት ማለት ነው፣ በተለይ ነጭ ሽንኩርት። እዚህ ጋ ደግሞ ህርዴን ጨመርኩበት፣ የሚያስፈልገኝ ነሃል ማለት ነው። ከዛን እንግዲህ እንዳይዝ ውኃ ጠባ አድርጌ በዚህ መልኩ ምስሬን ጨምሬያለሁ ማለት ነው። ያው ቪዲዮ እንዳይረዝምባችሁ ብዬ ነው እኔ ባጭር ባጭሩ ማሳያችሁ። እዚህ ጋር ደግሞ እንዴት ሞላ ሌላች ልትሉ ትችላላችሁ። እኔ ምስር ውስጥ ትንሽዬ ሽሮ ጨምሬ ነው ማለት ነው። ነጭ ሽሮ ጨመርኩ እዚህ። ከዛ ጨው ጨመርኩ በዚህ መልኩ። አሁን መንተፍተፍ ጀምሯል ማለት ነው። ከዛን አሁን እንከድናለን ማለት ነው።